የሀይሚና ቡራን ደስታ ደፈርሳለሁ ብላችሁ ስትጥሩ ራሳችሁ ገደል እንዳገቡ ተጠንቀቁ። ቤተሰቦች፣ ዛሬም ስለ ሀይሚ ቡራ በርከት ያሉ ነገሮች ይዤላችሁ መጥቻለሁ። በመጀመሪያ ግን በአዲሱ መኪና ተቀወጠ። ቤተሰቦች የሀይሚ ቡራ ማሂ ሀሰን በመሆን እናክሽነካ አርጌው ነካ ነካ የታለ እስክስታ በሚለው ሙዚቃ ቀወጡትኝ። ማታ ላይ እንግዲህ ከቪዲዮ ከተለቀቀ በኋላ አብረው የሚገርም ምሽት አሳልፈዋል። ድራይቭ የሚያደርገው ሀሰን ነበር። ሜይቢ ቡራ አንዳንድ የሚያስተካክላቸው ወረቀቶች ይኖሩታል ብዬ አስባለሁ። ባለውኛና ሹፌሩ ሀሰን ከዛ ሀይሚዬ ማሂ ቡራ ሆነው ቀዋጥ። ቤተሰቦች እንዴት ደስ እንደሚል አንዳንድ ጊዜ፣ በነገራችን ላይ መልካም ጓደኛ ይስጣችሁ ማለት ሶ ይሁን ሐዘናችሁ ጊዜ ላይ ብዙ ሰው ታገኛላችሁ። ገባችሁ አይደል? የደስታችሁ ጊዜ ደግሞ አንዳንድ ሰዎች በእናንተ ደስታ የማይደሰቱ ሰዎች አሉ። ገባችሁ? እና የማሂን ደስታ ሳቅ፣ ፈገግታ ሳይ እንዴት ደስ እንዳለኝ ማለት ለእነሱ ያላትኝ መልካም አስተሳሰብ መልካም ልብ ነው የሚያሳየውኝ። በቡራና በሀይሚ ደስታ በጣም ነው የተደስተችውና፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ሁላችንም ደስ ያላላቸው ሰዎች አሉ መጣበታለሁ እና ዛሬም ደግሞ በሚገርም ሰርፕራይዝ አላቸው፣ ሚፍታህ ቤት ቤተሰቦች። ከዚህ በፊት ካስታወሳችሁ ማለት ነው ሀይሚና ቡራ ሚፍታህ ቤት ምግብ ምናምን እየሰሩ ነበረ እና ሁለት መቶ ኬ ቪው ካመጣ ሰርፕራይዝ አላችሁ ብሏቸው ነበረ። ያ ሰርፕራይዝ ያው ትንሽ ቆይቷል። በነገራችን ላይ ግን ያው ሚፍታህ ሀገር ስላልነበረ ኢትዮጵያ ውስጥ ስላልነበረ ሳውዲ ዱባይ፣ ብቻ አንዳንድ ቦታዎች ስለነበረ ያንን ቃሉን አልፈጸመም። ዛሬ ግን ቃሉን ለመፈጸም ትናንትና በነገርችን ላይ ማለት ነው ቡራ አስታውሶት ነበረ። ሰርፕራይዝ እኮ አለን ረሳው እያለው ነበረ። ና አልረሳሁትም ብሎ ዛሬ ሰርፕራይዝ ያደርጋቸዋል። ቡራና ሀይሚዬ ግን ሰርፕራይዙ ምንድን ነው የሚለው ያው ቪዲዮ ሲለቀቅ ነው የምናየው። በእርግጥ ከዚህ በፊት ቃል የገባላችው ነገር ነበር። ና ሌላ ይሁን እሱን ይሁን ባላቅም ዛሬ ማታ ሀይሚና ቡራ በሚፍታ ቤት ይከሰታሉ። ቤተሰቦች ፈገግታቸው እስማ እውነት እውነትም ጨረቃ ናቸው። እውነት ለመናገር ማለት እንደዚያ እየተስትሏቸው ድንግጥ የምትሉት ነገር የለም እንዴ። ማለት ፈገግታቸው በሚፍታ ቤት ብትሄዱ የሆነ መብራት አበሉት፣ በጭለማ የሆነ ጭልም አለ ቦታ ላይ መብራት ቦግ ሲል እንደዛ ነው ደስ የሚለው። ና አይለያችሁ፣ አብሮ ረጅም ረጅም ረጅም እድሜ ረጅም ጉዞ እንድትጓዙ ነው የመልካም ምኞቴ ነው። ትናንትናም ደግሞ ያው በኤፊ ቤት ቡራ ሽማግሌ ሆኖ አስታራቂ ሆኖ ሲያስታርቅ ነበር። ቤተሰቦች አይታችኋል? ቪዲዮ ናይቸዋሉ ግን ምንም አይነት አስተያየት አልሰጠውበትም። የእኛ ትልቅዬ ሽማግሌ የልጅ እንዴት የሚባል ነገር አለ መሰላችሁ? የትንሽ ትልቅ የትንሽ ትልቅ ማለት በእድሜ ትንሽ ናችሁ፣ አስተሳሰባችሁ ግን እንደ ትልቅ የሚያስብ ማለት ነው። ቤተሰቦች ና እንግዲህ ኤፊ ታላቁ ነው ለማስታረቅ ቤታቸው ሄዶ፣ በሚገርም ሁኔታ ደጋግሞ ማለት ነው፣ ማለት ስለ ሀይሚ ሲያነሳ ነበር። በነገራችን ላይ ደጋግሞ ደጋግሞ እኔ ደስ ነው ያለኝ፣ እውነቴ እንደምነግራችሁ ማለት አላደል እኔ በሀይሚ ከመጡ ሀይሚን ከኔ ጋር ለማጣላት የሚሞክር ሰው ቢመጣ አልተውም፣ በቃ አፋለጠዋለሁኝ። አለቀውም፣ ሲፈልግ እሱ መቅረት ይችላል ሁላ እያለ ነበር እና ሀይሚንና እሱን እንደ ምሳሌ እየሰጠ ነበር። ኤፊን ከባለቤቱ ወይንም ከፍቅረኛው ጋር ለማስታረቅ ሙከራ ያደረገው ያ ነገር ደግሞ በጣም ደስ ብሎኛል። ትንሽ ያበሳጨኝ ያሳዘነኝ፣ ኦር ደግሞ ለሰዎቹ ያዘንሁበት ደግሞ የሀይሚና የቡራን ደስታ ለማደፍረስ ማለት ነው። በጣም ብዙ ሰዎች ግርም እኮ ነው የምትሉኝ። የምር ነው ምላችሁ። እነዚህ ሁለት ልጆች ማለት ነው ሳይዋሩ ብዙ ነገሮችን አሳግተዋል፣ ቁም ነገር ላይ ደርሰዋል። አሁንም ጉዞ ወደፊት ይቀጥላሉ ቀን ተያይዘው፣ እኛም ካጠገባቸው ሆነን። እናንተ ግን ምነግቷችሁ ነው የሰውን ውድቀት የምትፈልጉ የሰውን ደስታ ለማበላሸት ጎንበስ ቀን የምትሉት። አሁን ያንን ሁሉ አድርጎ መኪናው የኪራይ ነው ይባላል። በጣም ነው የምታሳፍሩት። አይባልም ሲጀመር፣ የኪራይ አይደለም። እናንተ ራሱ ከፈለጋችሁ ቡራ ሊገዛላችሁ ይችላል። ይሄን ማወቅ መቻል አለባችሁ። ሌላ ደግሞ ሀይሚና ቡራ ፍቅረኛሞች ሳይሆኑ ጓደኛሞች ናችሁ ብላችሁ ቪዲዮ የምትሰሩ ሰዎች ደህና ናችሁ እኮ? ጤንነታችሁ በጣም ነው የሚያሳስበኝ። እናንተ ምንም ችግር የለም፣ ቁጭ ብላችሁ የሰውን ትንሽዬ ስህተት ይዛችሁ ማለት ነው። ያችን ስህተት ኦርዱ ስህተት ላይሆን ይችላል። ሰው ስናወራ እኮ የሆነ የቃላት ስህተቶች ወይንም ሳናስታውሳቸው የምንናገራቸው ነገሮች አሉ። ያችን ነገር ይዛችሁ ትንሿን ነገር ይዛችሁ አጉልታችሁ የእነሱን እንዴት ነው እነሱ እንትን እንዲሉ የምትጎደፍሩ የሆነ ነገር ለማውጣት የምትፈልጉ ሰዎች እኔ በጣም የምታሳዝኑ። እነሱ ተያይዘው እኮ እያሉ ብጠሯቸው ራሱ አይሰሟችሁም። የምሬን ነው የምላችሁ። እነሱ የተግባር ሰው፣ እናንተ ደግሞ የወሬ ሰው። እኔ በጣም የሚያሳዝነኝ ለእናንተ ለህይወታችሁ ነው። ማዝ ነው። ለምን የሰውን ትንሽ የስህተት ስትፈልጉ የራሳችሁ በጣም በጣም የጎላውን ስህተት ወይም ደግሞ የጎላውን የኑሮ እንዴት ነው ውድቀት ሳያችሁ የሰውን ስህተት ስትፈልጉ ራሳችሁ ትወድቃላችሁ። እኔ በጣም የማዝንላችሁ ለእናንተ ማለት ነው። ምክንያቱም የራሳችሁ ህይወት ለመኖር ሞክሩ። የሰውን ስህተት አትፈልጉ። ሌላው ደግሞ ቃል በተግባር ቡራ በተግባር ነው የሚያሳያችሁ፣ እናንተ ደግሞ በወሬ ሲቀጥል ወሬያችሁ ደግሞ እኮ ደህና ቢሆን ደስ ይለኝ ነበረ እና እኔ እንደዚህ ስትሉ በጣም ያዘንሁት ያፈርኩትኝ ያዘንሁት ስለተናገራችሁ ቃል አይደለም ለእናንተ ነው ያዘን ሁላችሁ ምክንያቱም ቡራና ሀይሚ መቸም እንደማይለያዩ መቸም፣ እንዴት ብዬ ልንገራችሁ እስከ መጨረሻ አብረው እንደሚጓዙ እናቃለን። መኪናውን ደግሞ ቡራ ሲያሽከረክረው ማለት ነው ታያላችሁ። ቀይሮ ሌላ ራሱ መኪና የተሻለ ገዝቶ ሲመጣ እናንተ ቁጭ ብላችሁ ወሬ ነው የምታዋሩት። ገና ምንም ነገር የላችሁም ወር